ሌሎች ዘርፎች ላይ አጨቃጫቂ የሌለባቸው ዘርፎች ላይ እየጠበቋቸው ነው። እሱን ተውት። የእውነት ዝግጅት ሁሉ የአሸናፊነት ዝግጅት ሁሉ እየተደረገ ነው። ቲክቶክ ክሬቲቭ አዋርድ አዘጋጆች የታሪክ አተላ ናችሁ በጣም። ዛሬ ህዳር 20 ቀን 2018 ዓ.ም ምህረት ትኩረትን የሳቦና ብዙዎች በጉጉት ሲጠብቁት የነበረው የዓመቱን ቲክታክ ክሬቲቭ አዋርድ ኦፍ ዘ ኢየር 2025 የሽልማት ስነ ስርዓቱ በዚህ ሰዓት እየተካሄደ ይገኛል። በዚህ አስደናቂ ምሽት የዓመቱ ምርጥ ተብሎ የተመረጠው የቲክታክ ክሬቲቭ አዋርድ አሸናፊ አለያም አሸናፊዋ ዘመናዊ የኤሌክትሪክ መኪና ተሸላሚ ይሆናሉ። ይህ መኪና በማነጅ እንደምትገባ ለማወቅ ሁሉም ጓግቷል። በቲክቶክ መንደር ግን መኪናዋ ወደ ማንጅ እንደምትገባ በእርግጠኝነት እየተነገረ ይገኛል። ከደቂቃዎች በፊት ሶስት ምንጮቻችን መረጃውን ደርሰንበታል፣ ሐቁን አውቀነዋል በሚል ገና ይፋ ያልተደረገውን የዓመቱ ምርጥ የቲክቶክ ክሬቲቭ አዋርድ አሸናፊ ማለትም ከቲክቶከር አዶናይ ኃይለ ሚካኤል እና ከቲክቶከር ዩቲናስ መኪናዋ ለማን እንደምትሰጥ ቀድሞ መረጃው ደርሰን ይሆናል በሚል መረጃ እየወጡ ይገኛሉ። እውነታውን ከደቂቃዎች በኋላ የምናውቅ ቢሆንም ወጣ የተባለው መረጃ ምን ያክል እውነት ይሆን የሚለውን ለመለካት ያክል ይህን ቪዲዮ ወደ እናንተ እያደረስ ነው እንገኛለን። ከደቂቃዎች በኋላ ይፋ የሚሆነው እጅግ አነጋጋሪና ተጠባቂ የነበረው በጥቂት ቁጥሮች ብቻ ሲፎካከሩ የነበሩት ቲክታከር አዶናይ እና ቲክታከር ዩትናስ ዛሬ በመድረኩ ተፋጠዋል። ከጥቂት ደቂቃዎች በኋላም መኪናዋን ማን ይዞ ሄድ ይሆን? የአዘጋጆቹ ሴራ ተጋልጧል። ድብቁ መረጃ ደርሶናል ያሉት የመረጃ ምንጮች ችን መኪናዋ እንደተጠበቀው ለአዶናይ ሳይሆን ዩቲናስ በአሸናፊነት እንደምትወስዳት ቅድመ ግምታቸውንና ወጥ ያሉትን ማረጃ አስደግፈው በእርግጠኝነት እየተናገሩ ይገኛሉ። እናንተስ ውድ ተመልካቾቻችን፣ ዛሬ በጉጉት የሚጠበቀውና የአመቱ ምርጥ ቲክታከር በሚል የመኪናዋን ቁልፍ ተረክቦ የሚያስደንቀው ቲክታከር ማን ይሆን? አዶናይ ወይስ ዩቲናስ? ሁለቱ ቲክታከሮች ከሳምንታት በፊት እጅግ ሲያወዛግቡ ሲያጨቃጭቁ፣ ታዳሚውን ለሁለት ከፍለው ሲያነታርኩ መቆየታቸው ይታወሳል። በዚህ እግር መሃል ሆነው የማይደርስ የለም ዛሬ ቀኑ ደርሷል። ከደቂቃዎች በኋላም እውነታው ይፋ ይሆናል። ታዲያ ከሳምንታት በፊት ስለነበረው ውዝግብና ግርግር ትላንት ምሽት ማራኪ ወግ በተሰኘ ፕሮግራም ላይ እንግዳ የነበረው የዛሬው ተጠባቂ ተሸላሚ ቲክቶከር አዶናይ እንዲህ ሲል መልእክቱን አስተላልፎለት ነበረ። ከሰይፉ ጋር ጫማ የመለካካት ፍላጎት የለኝም። በሀገራችን የማህበራዊ ሚዲያ ተጽዕኖ ፈጣሪ የሆነው ወጣቱ ቲክታከር አዶናይ አዶናይ ከሰይፉ ፋንታውን ጋር ጫማ መለካካት ወይም መወዳደር ፍላጎት የለኝም ብሏል። ሰይፉ የራሱ ሌጀንደሪ የሆነ መንገድ የገነባ ሰው ነው ይለዋል። በጥንካሬው ከዚህ ከምናየው ስኬት በስተጀርባው ብዙ ነገር እንዳለፈ እርግጠኛ ነኝ። እኔ ደግሞ ይላል አይቢሊቭ ለጀንደር ለጀንደሪ የሆኑ ሞመንቶችን ሞመንቶቹን እየፈጠርኩኝ ነው። አይ ቢሊቭ አም ዘ ቤስት። ይሄ ማለት ደግሞ ሰይፉ ዝቅ ማለት አለበት አይደለም። ሰይፉም ከፍተኛ ነው። ኢ ኢዝ ዘ ቤስት፣ አም ዘ ቤስት፣ ኤቭሪዋን ኢዝ ዘ ቤስት። ኢፍ ዩ ቢሊቭ ዩ አር ዘ ቤስት ዩ አር ዘ ቤስት ሲል ምሽቱን ተደምጧል። ከማንም ጋር እኔ ጫማ ልለካካም፣ ከራሴ ጋርና ከትላንት ነው ማንነት ጋር የበለጠ ከፍ ለማለት ነው እንጂ ይላል። ያየሁበት አንግል የተሳሳተ ከሆነ ይቅርታ ጠይቃለሁ። የተሰማኝ ነው በክብር የተናገርኩት ተናገርኩት አላወዳደርኩም ሲል በተደጋ በተደጋጋሚ ለተነሳበት ቅሬታ ማስተባበያ በትላንትናው ምሽት ሰጥቷል። ወደ ሌላኛው ተፎካካሪ ቲክታከር ስናልፍ ደግሞ ቲክታከር ዩቲናስ ቀደም ሲል በነበረው የድምፅ አሰጣጥ ሂደት የነበራቸው የምርጫ ቁጥር እጅግ መራራቁን ተከትሎ ዩቲናስ በአንድ ምሽት በሰይፉ ፋንታውን ሾው ላይ መጋበዟን ተከትሎ አዶናይን በምርጫ ብዛት እግር በግር እየተከታተለች በኋላም በኋላም ቦቱ እስኪዘጋ ድረስ ተፎካካሪ ሁና አንገት ለአንገት ተናንቀው እንደነበር ይታወሳል። አልፎም በቲክታክ መንደር ግርግር ተነስቷል። ከአምስት ዓመታት በላይ ቲክቶክ ሲጀመር ጀምራ የማይረሳት ትዝታዎችን የፈጠረችልን ፊልም የሚመስሉ ድራማዎችን በነጻ በቲክቶክ ከድንቅ ብቃት ጋር ስታቀርብልን የነበረች እህታችን ናት እያሉ በርካቶች ወግ ነውላታል፣ ከጎንሽም አለው ሲሏት ተደምጧል። በተቃራኒው ደግሞ አዶናይን እንደግፋለን የሚሉ ሰዎችን ብሎክ እያደረገች እንደነበርና በፉክክሩ እጅግ ስሜታዊ የሚያደርጉ ሁናቴዎች እየተስተዋሉበት እንደነበር ተገልጸዋል። ታዲያ እንግዲህ እውነት ዛሬ ወጣ እንደተባለው ተባለው መረጃ መኪናዋን ይዛ ቴዲዮን ወይስ ተጠባቂዋ አዶናይ የመኪና ቁልፉን ይረከብ ይሆን? ከደቂቃዎች በኋላ የተረጋገጠውን መረጃ ይዘን ወደ እናንተ የምንመለስ ይሆናል። ሁነቱን እየተከታተልን እግር በእግር መረጃውን ስለምናደርሳችሁ የኢትዮ ቱሪዝም ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ መረጃዎቹ እንድትቆመቁሙ ከወዲሁ ጋበዝኩ። ሀሳብ አስተያየታችሁን በነጻነትና በጨዋነት ሀሳብ መስጫው ላይ ያጋራችሁን ቪዲዮውን ላይክ ማድረግም አትርሱ፣ እያልኩ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ፣ ቸር ቆዩልኝ።